ሲሉ ደህና ናቸው ወይ? ዛሬ በአዲስ ቪዲዮ መተናል። ቁርስ የሚሆን መክሰስ የሚሆን ዳቦ ልንሰራ ነው። ያው ኬክ ለምን የሚል ዳቦ ነው የምንሰራው ዛሬ። ያው እዚህ ጋር ዱቄት አዘጋጅተናል። ሁለት ኪሎ ዱቄት የሚሆን ነው ያዘጋጀነው እኛ። ቫኒላ ቫኒላ አማርኛ ችግር አለብኝ ነው። ቫኒላ አለን። ያው ከነር አለን። የምግብ ከነር ነው እዚህ ጋር ቤኪንግ ፓውደር አለን። አምስት እንቁላል አለን። ወተት ለብ ያለ ወተት ነው ያለን ሁለት ማማ ነው የሚባለው። ማማ ስ ሁለት ማማ አንድ ሊትር ማለት ነው። እሱም ሁሉንም አልጠቀምበትም ምክንያቱም ይቀጥንብኛል ወይ ይወፍራል። ሁለቱን እእየመጠንኩኝ ነው የማደርገው። መጀመሪያ ወተቴን አደረኩኝ። እዛ እንቁላል አደርጋለሁ። መቼም ላንቺ አይደለማ፣ ያው ማሳየት አይቀርም። እኔ አልበና ዳይት ቀረ እንደ ምናምን እየተባርኩ ነው። እንደ ለእኛ ብላ ነው ለእኛ ብላ ነው። ልጆች አሉኝ የልጅ ልጆች አሉኝ። ስለዚህ እነሱ ነው የምሰራው። ትልልቆቹን እንኳን ተቁም ጊዜ ብላቸው እኔ ብለውኛል፣ እከተልሻለሁ። እኔም አሁን በቅርቡ በቅርቡ አምስቱንም አደረግ እና አንድ እንቁላል አስቀርቻለሁ። ስድስተኛዋ እሷን ነጯን ብቻ ነው የምከተው እዚህ ውስጥ ነጯን፣ አስኳሏን አስቀርቼ ነጯን። በኋላ ላይ እንትን አሳያቸዋለሁ፣ ለምን እንደማደርግ አሁን እዚህ ውስጥ ግን አምስት ብቻ ነጩን አስኳል እጨምራለሁ። በኋላ ነጩን እዚህ ውስጥ ጨምሬ አስኳሉን አስቀርቻለሁ። መጨረሻ ላይ ዳቧችን የምንጠፋበት ማለት ነው። ይኸው እንደዚህ በፊት መች እቸዋለሁ። አሁን የሚጨምረው ስኳር ስኳር በአንድ እጄ አንድ ሙሉ ነው የማደርገው፣ መለኪያዬ ነው፣ ባህላዊ ባህላዊ እነሱን ለፍላጎታቸው መጨመር፣ መቀነስ። ሻይማንኪያ ሻይማንኪያ ሶስት አብዘን በደንብ እንመታዋለን። ቫኒላ በከዳ ነው፣ ሁለት አደርጋለሁኝ። ያው ዘይት አልነገርኳችሁም። ይሄ ዘይት አለኝ። ለሳይሰኒ ያው በደንብ ባርክ መትቻዋለሁ። ቆንጆ ሆኗ። እንቁላሉ ሁሉም አንድ ላይ ተዋህዷል። እዚህ ጋር ተነፍቶ የተዘጋጀ ዱቄት አለኝ። እሷን ቀስ እያልኩኝ እየጨመርኩኝ አገናኘዋለሁኝ እዚህ ጋር አገዝሻለሁ። የሚበላ ሰው መተው ማገዛለሁ። የተባበሩት ዱቄቱን እዚህ ጨምሬያለው። እዚህ ጋር ፔኪን ፓውደር አለችኝ። በዚስ ማንኪያ ያው ሁለት ነው የማደርገው። እርሾም ስላለው ኮፍ ይላል ነው ቀረፋ ጨምረው ነገር የለም። ሁለት ማንኪያ ቀረፋው ከሌላቸው ቢጋርስ ይቻላል። ሎሚ የሎሚ ፍቅፋቂ ማድረግ ይቻላል። የቦርትዳም ፍቅፋቂ ማድረግ ዋ ቀስ እያለን ትንሽ ትንሽ እየጨመረን እናዋህደዋለን። ቀላቅዙችና ደግሞ ሲዋህድልን ተመልሰን እንምጣ ይቻላል።

ሌላ ስራችንን እየሰራን እንጠብቀዋለን። ጠብቀዋለን። ከዛ ኩፍ ሲል ደግሞ መተና እንደ መልሰው ና እንጋግረዋለን። ሁለተኛ ከመለስ ነው በኋላ እስከዛው ደና ቆዩ። ብታዩት ታያችሁ እንዴት ኩፍ እንዳለ። ይህን አሁን ሁለት ቦታ ነው የማደርገው፣ ደብል ማለት ነው። ይሄን አካፍለዋለሁኝ ከፈለጉ ነው ማለት። አይ እዚሁም ማለቅ ይችላል። ከሊጡ ላይ አንድ ሩብ ያህል ወስጃለሁኝ። ማቅለሚያ የምግብ ማቅለሚያውን ጨምሬበታለሁኝ። እናንተ መቶ ትችላላችሁ። እኛ ስለፈለግነው ነው ከለሩብ በነጭ ይሁን ካሉ በነጭ ብቻ መጨረስ። ላግዝሽ። ፀሐዩ መጣብን ትንሽ ቶሎ ቶሎ ብለን አሁን ወደ መጋገሪያው እንገለብጣታለን። ከዘይቱ ላይ ዱቄት ነው ሲወጣ እንዳያስቸግረን ያካፈልኩትን ሊጥ አሁንም ልክ እንደዚህኛው ወስድና ቀጭን ስለሆነ ነው አይደል? ዘይት አሁን ልክ የዚህኛውን ያህል ወደዚህ ቀንሳለሁ፣ ቦታ ማለት ነው። አንዱን ዙር አደረግሽ፣ ቀጣይ ቀዩን ነው ሲበስል አሪፍ የሚሆን ይመስለኛል። ብዙዎቹ ደስ ነው የሚላቸው። ያኛውን የቀረውን እንትናችንም ጨምራለን። ደግሞ ያስቀረው ታስኳላን አደለ ወተት ጨመርኩበት እሱን አንድ ላይ አድርጌ ከወተቱ ጋራ እዚህ ጋ ቀባዋለሁኝ። ከዛ ቀብቼ ወደ መጋገሪያው ነው የምከተው። እዛ ሲበስን ደግሞ እንገናኛለን። በዳቦ መጋገሪያ ነው እኛ፣ እነሱ በኦቨንም መጋገር ይችላሉ። ተመልሰን እንመጣለን። ዋው! እንዴት እንደሚያምር! በጣም ያምራል። በጣም ቆንጆ ሆኖ ወቶልናል! በጣም ያምራል። ይህ ቂጡ ነው ፣ ተገልብጦ ነው የፓትራው፣ ማለት ነው። ሲቆረሰም እኮ በዚህ ነው የሚቆረሰው፣ ከስርም ቆንጆ ሆኖ ቀብሎ ቆርሰን ደግሞ ቡና ላይ ለዛሬው ይህንን አስመስለነዋል። በጣም ቀላል ነው፣ ሞክሩት። ነት ሞክራችሁ ደግሞ አስተያየት እንጠብቃለን። ቁርስ ይሆናል፣ መክሰስ። በዳቦ ልሻውጅ ነው ቴምር ማድርጋችሁ መስራት ትችላላችሁ። ዘቢብ ማድርጋችሁ መስራት ትችላላችሁ። እንደፈለጋችሁ አድርጋችሁ እኛ ለዛሬው ይሄንን አስመስለን ሰርተነዋል። ኮመንት ላይ ደግሞ እንጠብቃለን አስተያየታችሁ። ቅድም የጋገርነው ዳቦ በዚህ መልኩ ደርሶልናል። ይኸው እንዴት እንደሆነ ይኸው። ኬክ ለምኔ ኬክ ለምኔ፣ እንደዚህ ሆነ ስል ብሎልናል። ስፖንጅ ስፖንጅ ዳቦ እና ቆንጆ ዳቦ ነው። ያው ያውቀምሺ እንዳላሳያችሁ ማቀብ ተጥሎብኛል። ያንቀምሰዋለሊመሱልን ቁርስ አርገሽ አሳያችሁ ምን ያህል ፍትክትክ እንደሚል። በጣም ቆንጆ ዳቦ ነው። ሰጥታችሁ ሞክሩት። ያወደነዋል እናንተ አፈለጋችሁት። ስትፈልጉ በነጩም በምንም መጋገር ነው፣ ግን አቦካኩን እንደዛ አርጋችሁ አሁት ላላ ያለ እኮ ነው የሚሆነው ከላይ ደግሞ ያውን እንትን ከላይ ጌጥ ለማጌጥ ከፈለጋችሁ በወፍራ ማርጋችሁ ማጌጥ ትችላላችሁ። እና የዛሬ ዳቧችን ይሄን ይመስላል። በሌላ ቪዲዮ ስለምንገናኝ ደህና ቆዩ። እኔ አሁን ዳቦ ከጋገርኩ በኋላ ወደ ራሴ ገብቻለሁ፣ የራሴን ለመንከባከብ ያው ጸጉር ላይ እንደዛው ነው። ስለ ተከታተላችሁ እናመሰግናለን። ቻው፣ እንወዳችኋለን።